እንግዲህ ቲና የመጨረሻ ጨለለች። አበደችም፣ አለቀሰችም። ዳኒና ኢደን አብረው በመሆናቸውና እንዲሁም ደግሞ አባባ እንግዲያ ይመጣል ወዳጄ፣ ምግብ አዘጋጅተች ጠብቂ፣ ሄጅም ከበር ላይ ተቀበያቸው አላት። ቲና እንግዲህ ዳኒና ኢደን ሲሳሳሙ አይታ ራሷን ስታ ወደቀች። ከዛም ስትነሳ እየየ ብላ አለቀሰች። ነገር ግን አሳዛኙና የቲና ከባዱ ውሳኔ ዳኒና ኤደንን ለመጉዳት አንድ ብላ ጀመረች በቀሏን፣ እጅግ በጣም ያሳዝናል። አባባ በዳኒና እንዲሁም ደግሞ በኤደን አንድነት በጣም ተደስተዋል። አሁን ላይ ሁሉም ሰላማቸውን ያገኙ ቲናን ደግሞ እንደምንም ብለው አሸንፈው ገልስ ሰው እየጣሉ ያክል ተሰማቸው። በእርግጥ ቲና ከአንዱ በላ ሲያወጧት አንዱ በላ ትገባለች። አሁን ላይ ዳኒንና ኢደንን ለመጉዳትም ሀብላ ተዘጋጅታለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከመጨረሻ ተከታተሉ። ትሁት ቀጣይ ፓርቲ ይዘን መተናል። እንግዲህ ዛሬ አባባ በጣም ተደስቶ ወደ ቤቱ እየመጣም ነበረ። በዛን ሰዓት ግን ኻሊብ እቲና ላይ የደቀነውን ሽጉጥ እያስፈራራ ስለነበረ አባባ ድንገት ተከሰተ። ይሄን ጊዜ ቲና እንደ ኩበት ደርቅ አቀረች። በዛም መካከል አባባ ምንድን ነው ተውባክ ልጄ እንዳታደርገው፣ እንዳትገላት አለው። ምን ኦ ኻሊብ፣ ይህ ውሸት ነው፣ መንፈስ ነው፣ መንፈስ ነው አለች። ዝም በይ በማለትም አባባም ተዋት፣ እሷን እንዳትገል። ከቆሸሸ ሰው ጋር እጅህ እንዲቆሸሽ አልፈልግም አለ አባባ። እሷን ገድዬ በቀልም የሚወጣልኝ እሷን ከዚህ ሳሰናብታት ነው አለ አባባም። በፍጹም እሷን ብትገላት አንተ ልጄ እስር ቤት ትገባብኛለህ አለ። አሁን ላይ ቴና ብቻዋን ቀርታለች አቅም አታለች። ግን ደግሞ እያንዳንዱ አሁንም ወደፊት በቀሏን ሀብላ ጀምራለች። ሌላው አባባ ኻሊብን ይዞ ወደ ውጭ አወራው እና ምንድን ነው እየተካሄደ ያለው ስትልም ዝም በይ ቴና? ኻሊ ቤተዎሽን እኔ እንዳልጨረሰች በማለት አስፈራራቻት። ይህን ጊዜ ደነገጠች። ሌላው አባባ ኻሊብን መክሮና አረጋግቶ ወደ ቤት አመጣው። ኻሊብም አንተ ከልከኝ መንገድ አልወጣም እሺ ብሎ ተስማማ። ሌላው እንግዲህ ዳኒ ደግሞ በሰዓቱ ቲና ከዛ ከቤት እልም ብላ ወታ ሄደች። ዳኒ ጋር ደወለችለት። ዳኒ የሆድን በሆዶ አድርጎ ምንም እንደማያቅ ምን እነሻል ምንድነው የተፈጠረው አላትኝ። እሷም ጉድ ሆኝላለሁ ትልቅ ጦርነት እቤቱ ተፈጥሯል አለችው። ምንድንነው እሱ ሲላትም እዩልክ ዳኒ አግቼ እንዳወራህ እፈልጋለሁ አለችው። እሱም እሺ በማለት አገኛት ካፌ ቁጭ ብሎ ሄደች እዛ ስታገኘው በቃ ኻሊብ እኮ በሽጉጥ ደቁኖብኝ እንዳለ አባባ አስጣለኝ ያሽማግሌ አለችው። ምን አላት? አው እንዴ በመንፈስ መጣ እንዴ? እኔም መንፈስ አልወድም፣ ግን ደግሞ የህልሙ መንፈስ ይሻለይ ነበር የእውነታው መንፈስ ከሚገለኝ። አሁን ይገለኛል፣ አብቅቶልኛል አለች። ይገርማል፣ ልትገልው ያልሽው ሰውዬ መልሷ ዳነሽ አላት። አዎ እየቀለሽኩ አይደለም፣ አሁን ይገለኛል አባባ አንቺን መግደል ቢያስብ ኻሊብ እንዳይገልሽ ለምን ከለከለ መሰለሽ? አባባ በበቀል ሳይሆን አሁን ብቻ ምን እንደምልሽ አላቅም አላት። ይኸው ልክ ያ ሌባ ሰውዬ ሸውዶኛል፣ አባባ እንገድየዋለሁ ብሎ ጭራሽ አንቅቶ አላከውም አለችው። አየሽ፣ ከባድ ነው። እሺ፣ አሁን ምንድን ነው? አሁን ዳኒ፣ አንድ ጋ መሄድ እፈልጋለሁ አለችው። የት? እኔ ቤት ውስጥ አንድ በጣም የሚወደው ጓደኛ እንግዳ መጥቷል። ስለዚህ እዛ መሄዳችም፣ አላት። እንዴ፣ ለጓደኛ ብለህ እኔን እያባረርከኝ ነው አለችው። እንግዲህ በክብር የመጣውን እንግዳይን ናውጣ ብያ አላባረረውም። ስለዚህ መሄዳችም። ሴላትም በጣም ተናደደ። ቲና ጥሏዋት ገንዘቡን የሻውን ከፍሎ ሄደ። ይህን ጊዜ ቲና መሄጃ የላትም። አሁን ላይ ኢደን ትሁት፣ እንዲሁም ደግሞ ኻሊብና አባባ ሆነው በሳቅ በደስታ ተፍለቀለቁ። አሁን እኔን ያዳናችሁኝ ብዙ ልጆች አላችሁ ሁላችሁንም በእድሜ ልኬ በህይወት እስካለው ድረስ ልጆቼ እያልኩኝ እደግመዋለሁ ይሄን ቃሌ በተለይ ትሁቴ ኻሊብ፣ ዳኒ እውነት ሳላ መሰግነው ሳላ ደንቀው አላልፈም። ለእኔ ሲል ብዙ ነገር ህይወቱን ሰውቶ ተዛ ተጭራቅ ሊዋጣ ይሞክሯል። አንበሳዋ ትሁቴ ደግሞ ይሄው ለክብር በክብር ለቤት ያበቃችኝ ምንም ነገር ሳልሆን አላባባ። እውነት ጋሽ በጣም ደስ ብሎኛል፣ አንተን ደስ ስላለ በጣም ደስ ብሎኛል። ሀለች ኢደን ልጆቼ እናንተ እያላችሁ እስከ ዛሬ ብቻዬ ነኝ አንድ ልጅ ነው ያለኝ እል ነበር። አሁን ግን ብዙ ልጆች አሉኝ። ዛሬ ብቻዬን አይደለሁም። በጣም ተደስቻለሁ። አህላት እውነት በጣም ደስ ይላል። ትሁቴ አንቺ የምትለይ ሴት ነሽ፣ ጠንካራ ሴት ነሽ አለች ኻሊብ በዚህን ሰዓት በጣም ለዝች አንቺ ያለሽበት ሁሉ ይደምቃል። አንቺ ያለሽበት ሁሉ በትህትና በቃ ሁል ነገሬ አይደል? ነፍሴ ልታጠፋ ስትል ነፍሴን የምታክም ነፍሴን የምታድናለችኝ አላባባ። ለዚህ ትህትና፣ ለዚህ ጉብዝና፣ ለዚህ ጀግንነቷ፣ ለዚህ መልካምነቷ ሽልማት ይገባታል። በማለትም ኻሊብ ለትሁት ሰዓት ገዝቶ ሰጣት። ይህን ጊዜ በጣም ተደሰቱ። እቅፍ አደረጋት። ተቃቅፈው ቆዩ። ይሄን ሄ ኢደል ትቆያላችሁ፣ አለቻቸው። ከዛም ተላቀቁ። ትሁት አፍራ ወደ ክችን ሄደች። ከዛም አባባ፣ እውነት በጣም ደስ ይላል። ለማንኛውም ትሁት የቆየች ላግዛት ብላ ይሻላል የሴት እንግዳ የለውም ብለሽ ነው? አላት አባባም፣ አዎ መቀራረቡ ላይ ልገዛት ብላ ገባች። ትሁት በዛን ሰዓት ስራዋን ረስታ ስለተሰጣት ሰዓት እያየች በደስታ ትፍለቀለቃለች። ይህን ጊዜ ኢደን ገብታ፣ ኢዴ ነው ትሁቴ፣ በጣም ደስ ይላል። ሰዓቱን እያየሽ ነው? አዎ፣ ሰዓቱ አምሮች ነው ወይስ ደግሞ ኻሊብ ስለሰጠች ነው? አለቻት ምን ሰዓት እኮ በጣም ደስ ይላል። የእውነት አለች። በተለይ ከሚወዱ ሰው ስጦታ ሲመጣ እጅግ በጣም ደስ ይላል አለቻት። ማለት እኔ ኻሊብን እንደ ወንድሜ ነው ማየው። አአ ታፈቀርሽ ቆይተሻል እንዴ ትሁቴ አለቻት። ምን ማለት ነው አለች። አይ ማለቴማ የሆነ በጣም ተመሰጥሽበት ስትልም፣ እኔ እንደዛ ብሎ ነገር የለም። በተለይ ላፈቀሩት ሰው ብዙ ነገር ይኮናል። ፍቅር መታደል ነው። እያወራን እኮ ያለነው ስለ ፍቅር ነው። ትሁቴ አትደብቅኝ፣ አግዝሻለሁ አለቻት። እንዴ አረ በፈጠረሽ ሁ ቤተሰብ እኮነን እስከ መቼ የስራ ቤተሰብ ሳይሆን የስጋ ቤተሰብ እንድትሆኑ ፈልጋለሁ አለቻት። ማለት አለች ትሁት አዎ የምሬን ነው ትሁቴ ከቤተሰቦች ጋር ጣልተሽ ጎድ እንዳሰረኝ አለቻት። እኔ አቀራረባለሁ እንጂ አላጣለሁ። ይሄ ደግሞ ከምንም በላይ የሚያቀራርብ ነው አለቻት። ሆ አንቺ ታሉሽ ብዙ ታወሪያለሽ። አሁን ምግቡን እናቅርብላቸው አለችና ተደነባበረች ትሁቴ። አሁን ኻሊብም ትሁቴን ጠጋጠጋ ብሏል። ያንን ሰዋር ሽልማት ሲሰጣት፣ አባባ የትሁቴ ሽልማት ይህ አይደለም፣ ሌላ ነው አለ። ከዚያም እኔ በበኩሌ ይህን አድርግ ያለው እንግዲህ እያንተን ደግሞ ወደፊት ምና ይሆናል አባባ አለ። ይህን ጊዜ አሁን ትሁት ደስታ እየተሰማን ነው፣ ግን ደግሞ ቴናለች፣ አይኗን አፍጣ ትመጣለች። አሁንም መጠንቀቅ አለብን አለች ትሁት። ምን ልታመጣ አሁን በደንብ ነው ምቀጣት አለ እንግዲህ ዳኒ ስለ ትሁት እንቅስቃሴ ስለ ቲና እንቅስቃሴ ለአባባ ነገረው። እኔ አሁንም ቢሆን እየተከታተል ኳን ነው አለ። እሻ አለ። ግን አባባ የእናንተን ይቅርታ በማግኘቴ ሰላም አግኝቻለሁ። ግን አንድ ነገር አለ፣ እሱን ደግሞ አንድ ታስተካክልኝ አለ አለ። ምንድን ነው ልጅ? እሱ አለው፣ እሱማ ኢደን ይቅርታ ያልትቀበለኝ አልቻለች። እኔ ታዳንቢካለች ላስገድዳት አለ። አባባ አንድን ትወዳለች፣ ታከብራለች። ይቅርታ ያን አጊቼ እንደ በፊቱ እንድከባከባት ታልክሽ እሞክራለሁ። ግን ዳግም እንደማታስቀይማትና እንዲሁም ደግሞ እንደማታስከፋት ቃል ግባለ ሲለው እመኔ ቃል ገብቻለሁ ኢደን፣ ያለችኝም በሙሉ አደርጋለሁ እንጂ በፍጹም አላስቀይማትም። አለ አባባ። ኤደን እንደመጣ እንደመጣች ነገራት። አይ ይቅር ልለው እችላለሁ፣ ከሱ ጋር ግን መጀመር አልፈልግም ስትልም አባባ ተይ ልጄ፣ ልቡ ይቅር ባይነትን ይወዳል። በዛ ላይ ደግሞ ዳኒ ያ ሁሉ አረስቶ እኔን ለማዳን ብዙ ዋጋ የከፈለ ነው ለትዳሩ ለልጆቹ ለቤቱ ምን ያክል ዋጋ እንደሚከፍል በዚሁ መማር አለብሽ። ሲላትም ከዚህ በፊት የጠየኩት ጥያቄዎች መስፈርቶችን ተጠበቀ ለትንሽ ጊዜ በሙሉ ልቤ መቅረብ አልፈልግም አለችው። አባባም እሱን ልክነሽ በማለት ተስማማ። ሌላው አስታረቃቸው አባባ እናም ተቃቀፉ። አሁን እንግዲህ ተባረኩልኝ የኔ ልጆች በማለትም መረቃቸው። ኢዴንና ዳኒ ደስ የሚል ፍቅር ላይ ደረሱ በዚህን ሰዓት ኢደንም አሁን በዳኒ ተክሳለች የተሰበረው ልቧን ጠግኖላታል እናም ለፍቅራችን እንዳይበላሽ የሆነ ነገር ተፈጥሮ እንዳንቀያየም የምታደርገውን ጥረት በጣም ወድቸዋለሁ ዳንዬ አለችው አይደል አላ ትወደኛለህ ግን ስትለውም ትጠራጠሪያለሽ አለ እና አለና እቅፍ አድርጎ ሲስማት አባባቴናን ጠርቶ እጮኛውን ይዞ የሚመጣው እንግ ወዳጄ እውጭ ላይ ነው ሄጅ ተቀበይ አላት ቲና ብቅ ስትል እዛ ያየችው የዳኒንና እንዲሁም ደግሞ የኢዱን አንድነት አብሮ ላይ እንግዲህ አክት እያደረጉ አገኘቻቸው ይህን ጊዜ ራሷን ይዛ ወደ ውስጥ ተመለሰች አባባ የዋዛ አይደለም። ትልቅ በቀል ተበቀላት። በእርግጥ ምግብ ስሩ ሲልም አባባ ትሁት ወዳጄ ይመጣል ምግብ ስሬ ሲል ትሁት አሰራም በማለት ቲናን አሰራች ቻናሉን ሰብስክስ